የታላቁ የኢትዮጵያ ሕዳሴ ግድብ ከተጀመረበት ጊዜ ጀምሮ በአማራ ክልል በገንዘብና በጉልበት ከ39 ቢሊዮን ብር በላይ ድጋፍ መደረጉን በታላቁ ሕዳሴ ግድብ የአማራ ክልል ማስተባበሪያ ቅርንጫፍ ጽህፈት ቤት ገልጿል። ግድቡ ሊጠናቀቅ የቀረው አጭር ጊዜ በመሆኑ ሕዝቡ ድጋፉን አጠናክሮ እንዲቀጥልም ጥሪ ቀርቧል። ሃይማኖት ተስፋዬ የአማራ ህዝብ ዘመን ተሻጋሪ የሆኑ ዓለም አቀፍ ታሪካዊ ቅርሶችን የማበርከት ልምዱ ከፍተኛ ነው። ዘመን ተሻጋሪ ግንባታዎችን ከትውልድ ወደ ትውልድ የማስተላለፍ ልምዱን በመጠቀም የኢትዮጵያ ታላቁ ህዳሴ ግድብ መሰረት ድንጋይ መቀመጡን ተከትሎ ታሪካዊ አሻራውን ለማሳረፍ በነቂስ ወጥቶ ተሳትፎ ያደረገበት ፕሮጀክት ስለመሆኑ የታላቁ ህዳሴ ግድብ የአማራ ክልል ማስተባበሪያ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ ነጌጡ ተናግረዋል። አይደለም ለኢትዮጵያ፣ ለዓለም በዩኒስኮ ደረጃ የሚመዘገቡ ቅርሶችን እየሰራ የመጣ ህዝብ ስለሆነ የዚህንን ግድብ ፍጻሜ ማድረስ ወይም ደግሞ ለዚህ ግድብ ታላቅ አስተዋጽኦ ማድረግ ልክ አንዱ ታሪካዊ ቅርስ እንደ መስራት ይቆጠር ስለነበረ ህዝቡ በጣም በሚገርም ሁኔታ ንቅናቄ ያደረገበት ተሳትፎ ያሳየበት በጉልበትም በገንዘብም ድጋፍ ያደረገበት ነበር። የአማራ ክልል ህዝብ የታላቁ ሕዳሴ ግድብ የመሰረት ድንጋይ ከተቀመጠበት ከመጋቢት 24 2003 ዓ ምት ጀምሮ በጉልበትና በገንዘብ ያደረገው አስተዋጽኦ ሲሰላ ከ39 ቢሊዮን ብር በላይ መሆኑንም ኃላፊው አብራርተዋል። 14 ዓመት ጉዞ ውስጥ የአማራ ክልል ህዝብ ለዚህ ግድብ 13ና ከዚህ በላይ የሆነ ገንዘብ ማግኘት ተችሏል ማለት ነው። በዚህ ሁኔታ ምናልባት ከዓመት ዓመት ልዩነቶች ሊኖሩ ይችላሉ ግን ይሄ አስተዋጽኦ ያደረገው ሀብት እጅግ እጅግ ጉልህ ሀብት ነው ብሎ መውሰድ ይቻላል። ካፈርና ውሃ ጥበቃ ስራ ጋር ተያይዞ በተለይ ግድቡ በደለል እንዳይሞላ በርካታው ማህበረሰብ አስተዋጽኦ ሲያደርግ ቆይቷልና ይሄ በጉልበት አስተዋጽኦ ያደረገውን ወደ ገንዘብ ዜረው ወደ 38 ቢሊየን ብር የሚሆን በዚህ 14 ዓመት ጉዞ የክልላችን ማህበረሰብ አስተዋጽኦ አድርገዋል ብሎ መውሰድ ይቻላል የታላቁ ህዳሴ ግድብ ተጠናቆ ለውጤት እንዲበቃ የአማራ ክልል ህዝብ ለረጅም ጊዜ ድጋፉን ሲያደርግ ቆይቷል አሁንም የፕሮጀክቱን ግንባታ ለማጠናቀቅ የቀረው ጊዜ ጥቂት በመሆኑና የድጋፉን ውጤት የሚያይበት ደረጃ ላይ ስለደረሰ ሁሉም የህብረተሰብ ክፍል ትብብሩን አጠናክሮ ሊቀጥል እንደሚገባ የታላቁ ህዳሴ ግድብ የአማራ ክልል ማስተባበሪያ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አባይነህ ጥሪ አቅርበዋል አሁንም ይሄ ግድብ ውጤታማ እንዲሆንና ታሰበበት ደረጃ እንዲደርስ ማህበረሰቡ ድጋፉን አጠናክሮ መቀጠል መቻል አለበት። እንደሚታወቀው ለረጅም ጊዜ ድጋፍ ሲያደርግ ቆይቷል። አሁን ደግሞ ድጋፍ የሚያደርገው በጣም ለአጭር ጊዜ ሊሆን ይችላል። ከዚህ በኋላ ማህበረሰቡ የራሱን ገንዘብ የራሱን ጉልበት ያደረገውን አስተዋጽኦ ፍሬና ውጤቱን የሚያይበት ስለሆነ እሱንን አጠናክሮ መቀጠል እና እስካሁን ካደረገው ድጋፍ ጋርም የሚገናኝ አይደለም በአጭር ጊዜ ውጤቱን የሚያይበት ይሆናል ማለት ነው። ለሀገር ልማትና እድገት አስፈላጊ የሆኑ በርካታ ፕሮጀክቶች ስላሉን በትብብር ሰርቶ ማጠናቀቅ እንደሚቻል በታላቁ ሕዳሴ ግድብ ግንባታ ላይ የታየው ርብርብ ተጠቃሽ ስለመሆኑም ተመላክቷል።